በሰው አንጎል የሚሰራ ኮምፒውተር ይፋ መሆኑንና ሌሎችም ተጨማሪ መረጃዎችን ይዘንላችሁ ቀርበናል። ሰላም ተመልካቾቻችን እንደምን ቆያችሁ። ይህ በሳምንቱ የተከናወኑ በሳይበሩ ዓለም ማለት ነው የተከናወኑ አዳዲስ ነገሮችን ወደ እናንተ የምናደርስበት ፕሮግራማችን ነው። ቪዲያሽ ዳኛው ነኝ በሰው አንጎል ሴሎች የሚሰራ ኮምፒውተር ይፋ መሆኑን በማስቀደም ነው መረጃዎቻችንን የምንጀምረው። ይህ አሁን ያለንበት የቴክኖሎጂ ዘመን የማያሰማን የለምና በሰው አንጎል ሴሎች የሚሰራ የዓለማችን የመጀመሪያው ኮምፒውተር በአውስትራሊያ ይፋ መሆኑን ሰማን። ኮምፒውተሩ ሲኤል አንድ የተሰኘ ስያሜ ተሰጥቶታል። በላብራቶሪ በበለጸጉ የሰው አንጎል ኒውሮን ሴሎች ነው የሚሰራው። በባርሴሎና የሞባይል ወርልድ ኮንግረስ ተካሂዶ ነበረ። እናም በዛ ኮንግረስ ላይ ይህ ኮምፒውተር ለእይታ ቀርቦ ነበረ። ኮምፒውተሩ እንግዲህ በሰው ሰራሽ አስተውሎት እና በሮቦቲክስ ዘርፎች አዲስ ምዕራፍ መክፈቱ ተነግሮለታል። የስነ ሕይወት የአስተውሎት ስርዓትን የሚከተለው ሲኤል አንድ ኮምፒውተር በውስጡ እስከ ስድስት ወራት በሕይወት መቆየት የሚችሉ ኒውሮን ሴሎችን ይዟል። ቅንጣት በምታክል ሲልከንቺፕ ቺፕ ውስጥ የሚቀመጡት ሴሎች የህይወት ድጋፍ የሚሰጥ የሙቀትና የጋዝ መቆጣጠሪያ ስርዓት ተገጥሞላቸዋል። ኮምፒውተሩ እስካሁን ከተሰሩት የሰው ሰራሽ አስተውሎት የቴክኖሎጂ ውጤቶች በእጅጉ የላቀ ፈጣን የመማር እንዲሁም የመላመድ አቅም እንዳለው ያሆ ኒውስ ዘግቧል። ኮርቲካ ላብስ የኮምፒውተሩ የፈጠራ ባለቤት ነው፤ ይህን ቴክኖሎጂ በተለያዩ ዘርፎች ለማካተት እየሰራ ይገኛል። ባይቢት 1.4 ቢሊዮን የሚያወጡ ክሪፕቶ ከረንሲዎችን ተመዘበረ ወደሚለው መረጃችን እንለፍ። ባይቢት እንግዲህ መቀመጫው በተባበሩት አረብ ኢሚሬትስ ነው። ባይቢት አይነኬ ገንዘቦችን የሚያገበያይ ና የሚያለዋውጥ ፕላትፎርም ነው። ታዲያ በቅርቡ ሀከሮች ባደረሱበት ምዝበራ 1.4 ቢሊዮን ዶላር የሚያወጡ ክሪፕቶ ከረንሲዎችን አቷል አጥቷል ጠላፊዎቹ የመዘበሩትን ክሪፕቶከረንሲ ወደ ቢትኮይን ቀይረውታል። ይህ ምዝበራ የተፈጸመው በፈረንጆቹ የካቲት 21 ነው። በባይቢቲ አገልግሎት መስጫ ዋሌት ላይ የደረሰ ሲሆን 401346 የሚሆኑ ኢትሬም ክሪፕቶ ከረንሲዎች እንደተመዘበሩበት ነው መረጃዎቻችን የሚያሳዩት። ይህም እንግዲህ እስካሁን በታሪክ ከደረሱት የክሪፕቶ ከረንሲ ምዝበራዎች ግንባር ቀደም ነው ተብሏል። 90 በመቶ የሚሆኑ የተመዘበሩ ክሪፕቶ ከረንሲዎች ወደ ቢትኮይን የተቀየሩ ሲሆን አራት ሺ አራት መቶ ወደሚሆኑ አድራሻዎች መሰራጨታቸው ታውቋል። አስር በመቶ የሚሆኑ ክሪፕቶ ከረንሲዎች በክሪፕቶ ከረንሲ ልውውጥ ጊዜ ለአገልግሎት ክፍያነት ውለዋል። የሰሜን ኮሪያ ሀከሮች የተሰረቁ አይነኬ ገንዘቦችን የሚያዘዋውሩበት ምቹ ሁኔታ እንደተፈጠረ ያመላክታል። ይህን ተከትሎ ባይቢት የተመዘበሩ ክሪፕቶ ከረንሲዎች ያሉበትን ለሚያድን እና እንዳይንቀሳቀሱ ማገድ ለሚችል እጀምሁር 140 ሚሊዮን ዶላር ጉርሻ ማዘጋጀቱን አሳውቋል። የመረጃችን ምንጭ ቴክ ክራንች ነው። የእለቱ የመጨረሻ መረጃችን ስካይፒ እስከ ወዲያኛው ከዓለም ሊሰናበት መሆኑን የሚነግር ነው። እንግዲህ እንደሚታወቀው ስካይፒ እንደ አውሮፓውያን አቆጣጠር በ2003 ነው ለዓለም የተዋወቀው። ይህ የማይክሮሶፍት ምርት የሆነው ስካይፒ መተግበሪያ በመጪው ግንቦት ወር አገልግሎት እንደሚያበቃ ነው ተቋሙ ያሳወቀው። በዛን ዘመን በ2000ዎቹ ማለት ነው፣ ስካይፒ ሲተዋወቅ በርካታ ተጠቃሚዎች እንዳፈራ ይነገርለታል። መተግበሪያው በቀን 36 ሚሊዮን ሰዎች ለስነ ተግባቦት ወይንም ደግሞ መረጃን ለመለዋወጥ ይጠቀሙበታል። በዓለም ዙሪያ ያሉ ሰዎች ቤተሰቦቻቸውን፣ ወዳጅ ዘመዶቻቸውን፣ ጓደኞቻቸውን ለማግኘትና እንዲሁም ስራቸውን ለማሳለጥ ሲጠቀሙበት ቆይተዋል። ታዲያ ማይክሮሶፍት ወይንም የዚህ ምርት ባለቤት ስካይፒን ማይክሮሶፍት ቴም ወደ ተሰኘ አዲስ መተግበሪያ ሊሸጋገር መሆኑን አሳውቋል። እንግዲህ ከጊዜ ወደ ጊዜ ሌሎች የመገናኛ ወይንም ደግሞ መልእክት መለዋወጫ ቴክኖሎጂዎች እየመጡ በሄዱ ቁጥር ዝናው እየቀነሰ እንደሄደ የሚነገርለት ስካይፒ ያሳለፍ ነው የፈረንጆቹ አመት ከታህሳስ ወር ጀምሮ በክፍያ ይሰጥ የነበረውን አገልግሎቱን እንዳቆመ ተነግሯል። ይጠቀሙበት የነበሩ የብዙዎችን ትዝታ ይዞ ስካይፒ ወደ ቴም ሊቀየር ነው። አሁን ላይ ለደንበኞቹ ነፃ ምዝገባን ማዘጋጀቱንም ነው መረጃዎች የሚያሳዩት። የዛሬዎቹ መረጃዎቻችን ይህንን ይመስሉ ነበረ። ጥሩ ነገር እንዳገኛችሁባቸው ተስፋ እናደርጋለን። ሳምንት በሌሎች አዳዲስ መረጃዎች እንጠብቃችኋለን። ሂዳሽ ዳኛው ነበርኩኝ። የሳምንት ሳይበል